ሰላም ጤና ይስጥልን፣ ክቡራን ዩቲብ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምርጫ ለመሳተፍ በቅድመ ሁኔታና ሕጋዊነትን በማጣት መካከል የተወጠሩትን የፖለቲካ ፓርቲዎች አስር ተቃዋሚ የፖለቲካ ፓርቲዎች ስብስብ በዚህ ዓመት የሚካሄደውን ምርጫ ፍትሃዊና ተዓማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታዎች አቀረቡ። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት አስር የተቃዋሚ ፓርቲዎች ስብስብ ህዳር 3 2018 ዓ.ም. በጋራ ባወጡት መግለጫ ላይ ሕጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎች ነፃ ፍትሐዊና አሳታፊ በውጤታቸውም ተአማኒ እና በህዝብ ተቀባይነት አላገኙም ሲሉ ተችተዋል የኢህአፓ ፕሬዚዳንት የሆኑት አቶ አብርሃም ሃይማኖት ከወራት በኋላ የሚደረገውን አገራዊ ምርጫ አስቻይ ሁኔታ ካልተፈጠረ እኛም ከአጃቢነት የተለየ ተሳትፎ አይኖረንም ምርጫውም ትርጉም የለሽ ይስሙላ ከመሆኑ አያልፍም ሲሉም ለቢቢሲ ተናግረዋል የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ በጋራ ባወጣው መግለጫ ላይ ሕጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነፃ፣ ፍትሃዊና አሳታፊ ውጤታቸውም ተዓማኒና በሕዝብ ተቀባይነት አላገኙም ሲሉም ተችተዋል። ኢህአፓ፣ ኦነግና ኦፌኮን ጨምሮ አስር ሀገር አቀፍና ክልላዊ ፓርቲዎች ሰባተኛው ሀገር አቀፍ ምርጫ ከማካሄዱ በፊት የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲካሄዱ የጠየቁ ሲሆን አስቻይ ሁኔታ ይፈጠር ብለዋል። ፓርቲዎቹ ካቀረቧቸው ሰባት ቅድመ ሁኔታዎች ውስጥ ሁሉን አቀፍ የፖለቲካ ድርድር፣ ግጭቶችን ማቆምና የሰላም ዋስትና፣ የተቋማት ማሻሻይና ገለልተኝነት እንዲሁም የፕሪስ ነጻነት ማስፈን ይገኙበታል። ፓርቲዎች በመግለጫዎቸው ላይ መጪው ጠቅላይ ምርጫ የኢትዮጵያ በመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለው እንቅስቃሴ በቅርበት እየተከታተል መሆኑን ገልጸዋል። የኢህአፓው ፕሬዚዳንት የሀገሪቱ ሰላም እና ጸጥታ እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለው። ይህ ደግሞ ከምርጫው በፊት ወደ ድርድር፣ ወደ ሰላም መምጣት ነው ያለበት። ሌላኛው የፖለቲካ እስረኞች፣ ጋዜጠኞች፣ የፓርላማ አባላት ሳይቀሩ በየእስር ቤቱ የሚገኙ፣ ስለዚህ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ጥሪ አቅርበናል ብለዋል። መንግስት ምህዳሩን አጥብቦብናል። ታጣቂዎችም ደግሞ ሰላማዊ ታጋቾች እንደ ጠላት ማየት አለ። በሁለት ኃይሎች መካከል ሆነን እንዴት ነው ምርጫ ልንሳተፍ የምንችለው? ሲሉም የጸጥታ ችግሩና ተሳታፊዎችንም ጉዳይ ገልጸዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ግንቦት 24 2018 ዓ ም ለማካሄድ አቅዷል። የድምጥ መስጫለት እና ሌሎችም የምርጫ ሂደቶች የያዘ ረቂቅ የጊዜ ሰሌዳ ምርጫ ቦርድ አዘጋጅቶ ከፖለቲካ ፓርቲዎች እና ከሌሎችም አካላት ጋር ውይይት እያደረገ ሲሆን እስካሁን ግን አልጸደቀም። የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞገስ የኃይል ምንጭ ሕዝብ ነው፣ ሕዝብ ከተባበረ የፖለቲካ ፓርቲዎች በጋራ ከቆሙ እነዚህ ጥያቄዎች ስርዓቱን እንዲመለሱ ማድረግ እንችላለን የሚል እምነት አለን ብለዋል። የምርጫ ቦርድ ገለልተኛነት እና ብቁነት ላይ ጥያቄ ያነሱት ፓርቲዎቹ ያቀረቧቸው መሰረታዊ ቅድመ ሁኔታዎች ማሟላት ላይ የመንግስት ቁርጠኝነት ቢጠራጠሩም የኢህአፓው ፕሬዝዳንት አቶ አብርሃም ፓርቲዎች ያቀረቡባቸው ቅድመ ሁኔታዎች ሳይሟሉ ምርጫ ከተካሄደ የጨረባ ነው የሚሆነው ብለዋል። ያቀረቧቸው ቅድመ ሁኔታዎች ሳይሟሉ ምርጫ ከተካሄደ ፓርቲዎች አይሳተፉም እንደሆነ የተጠየቁት አቶ አብርሃም ብንሳተፍ እንኳ ላለመፍረስ ላለመሰረዝ ነው ሲሉም የተሳተፏቸው ጉዳይ በቀጣይ የሚወሰን መሆን አመልክተዋል። ምርጫው ነፃ፣ ፍትሃዊና ዲሞክራሲያዊ እንዲሆን ብልጽግና ፓርቲ ያለምንም ቅድመ ሁኔታ ከእኛ ጋር መነጋገር፣ መደራደር አለበት ያሉት ፕሬዚዳንቱ፣ ቅድመ ሁኔታዎች ባልተሟሉበት ሁኔታ የሚደረግ ምርጫ ዋጋ የለውም ብለዋል። መጪው ምርጫ ከመካሄዱ በፊት በስድስትና በትጥቅ በስደትና በትጥቅ ትግል የሚገኙ ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ መሆኑን ፓርቲዎችን በመግለጫዎች ላይ አስፍረዋል። አቶ አማኑኤል ያስቀመጧቸው የቅድመ ሁኔታዎች ካልተሟሉ ትግላችን አጠናግረን እንቀጥላለን በማለት እጅ አንሰጥም ብለዋል። ፓርቲዎቹ በመግለጫዎች ላይ በግፍ ታስረው የሚገኙ ያሏቸው የፖለቲካ ፓርቲ አመራሮች፣ አባላት እና የፖለቲካ እስረኞች መንግሥት ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ እንዳለበትም አሳስበዋል። በተቃዋሚዎች ላይ ይደርሳል ያሉትም መዋከብና ማስፈራራትም ሙሉ በሙሉ መቆም እንዳለበት ፓርቲዎች በመግለጫቸው አመልክተዋል። ቅድመ ሁኔታዎች ሰፊና ማሻሻያ የሚጠይቁ በመሆናቸው ከምርጫ በፊት ለማሟላት መንግስት ቁርጠኝነት ላይ የተመሰረተ ነው ሲሉም በቂ ጊዜ አለ ብለዋል። ቀጣይ ምርጫ ወሳኝ ሲሉ የገለጹ አቶ አብርሃም ምርጫው የይስሙላ ከሆነ ሰላማዊ ትግል ላይ ያለን ጭላንጭል ተስፋ ጭምር የምንቆርጥበት፣ ሀገሪቱ ከሰላማዊ ትግል ውጭ ሌሎችን አማራጮች የምታማትርበት አሁን ካለው ጦርነት በላይ ከፍተኛ እልቂት የሚከሰትበት ነው የሚሆነው በማለት ስጋታቸውን ገልጸዋል። በዚህ ዓመት ይደረጋል ከተባለው ምርጫ በፊት በቀዳሚነት ሊደረጉ ይገባል የሚሏቸውን ቅድመ ሁኔታዎች በመዘርዘር በጋራ መግለጫ ከወጡ ፓርቲዎች መካከል አንዶች ማመች ሁኔታ የለም በሚል በቅድመ ምርጫ ያልተሳተፉ ይገኙበታል። እነዚህ ተቃዋሚ ፓርቲዎች በዚህ ዓመት በሚካሄደው ምርጫ የማይሳተፉ ከሆነ ሕጋዊነታቸው የሚያጡ በመሆናቸው ሊሟሉ ይገባሉ ብሎ ባሏቸው ቅድመ ሁኔታዎች እና በሕልውናቸው መካከል ሆነው ምርጫ መውራት ቀርተውታል ምርጫው ወራት ቀርተውታል። ብሔራዊ ምርጫ ቦርድ በመጪው ግንቦት ሰባተኛው ዙር ሀገራዊ ምርጫ ለማካሄድ ባወጣው መርሃ ግብር መሰረት የሚያስፈልጉ ስራዎች እያከናወነ የሚገኝ ሲሆን አስቻይ ሁኔታ ባለባቸው የሀገሪቱ ክፍሎች ሁሉ ምርጫ ለማካሄድ የተዘጋጀ ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በህዝብ ተወካዮች ምክር ቤት አባላት ምርጫ ለማካሄድ ያለውን ሁኔታ በተመለከተ ለቀረበላቸው ጥያቄ የቀድሞ ምርጫ ጦርነት በነበረበት ጊዜ ማካሄዱን ጨምሮ በመጥቀስ የምርጫው መካሄድ አይቀሬነት አረጋግጠዋል። ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ። ና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ።